ፎከሳችሁን ማንም አይወስደው። አያችሁ እንዳልክ መደነቅ ያለበት ነገር ይሄ ነው። ፎከሱ የትም አልሄደም። በጌታ ስትሆኑ የሚለየው ከማንም። ፎከሳችሁን የሚወስደው ማንም ነገር የለም። ማንም አልኩት፣ ላሳስቀው ፈለግኩ፣ ላወራው ፈለግኩ፣ ምን ልለው ፈለግኩ፣ የለም። በኢየሱስ ስትነካ ምንም ነገር አይቀየርም ምንም ምንም ነገር አይቀየርም? እንድታዩት ነው። እዚህ በብዛት በጌታ ያሉ ወንድሞች እዚህ ላይ ወንጌል ነው የሚያረካቸው። ውስጣቸውን የነካው ወንጌል ነው። ስለዚህ ስለምንም ብታወሯቸው አይገርማቸውም። ሰው እንዳልክ በጣም በጣም አመሰግናለሁ። ይሄን ማንነት ይሄን ምንነት ፎከስ አድርገህ በጌታ ያለን ጽናት፣ በጌታ ያለን ብርታት ስላሳየህ እጅግ አድርጌ አመሰግናለሁ። ስለዚህ በጌታ ያለ ሰው ነው። በጌታ ስትሆን ነገሮች ይቀየራሉ። እኔ ነገር የተቀየረው በጌታ ነው። እንግዲህ እንደ ቀልድ ወር ሞላን ሰባት ቀን ብዬ እንደ ጉድ ስናገር የነበረው ሶስት ቀን እያልኩ እንደ ጉድ ሳውራ የነበረው ማንነቴ አሁን አስር ዓመት ታዩት አላችሁ። ስለዚህ አሁንም በጌታ ስትሆኑ ነገሮች ሃይማኖትን ሳይሆን ጌታን መቀበል ነው ልዩነቱ። የግል አዳኝ አድርግ ሲባል ሽፍት ታደርጋለህ። ሽፍቴ የማድረግ ነገር አለው። የሚታወቅ መንፈስ ቅዱስ ነው። አንተ ጋር የሚመጣ ምንም ነገር አያደናብርም። እና እኔን የቀየረው መንፈስ ቅዱስ ነው። እንግዲህ ሞክሬዋል። መሳደብ ኃጢአት እንደሆነ እያወቅኩኝ ላስ ላስ አድረግ ነበር። መጥላት ኃጢአት ከክርስቶስ እንዳልሆነ እያወቅኩኝ እጠላ ነበር። ጥቅሱን ራሱ የምጠላው ጥቅስ ነው እያልኩ ቃል በቃል እናገር ነበር። ግራን ሲመጣ ቀኝን ስጥ ጠላትን ውደድ እንዲያው ቃል በቃል ያልኩት ምንድን ነው? ታዲያ ለምንድን ነው እግዚአብሔር ሴጣንን የሚጠላው እያልኩ ሳፌዝ የነበርኩ ሰው ነኝ። ተግባባ፣ ሳፌዝ ነበር። ለምንድን ነው ታዲያ እግዚአብሔር ሴጣን የሚጠላው? እኔን ውደጅ እያለኝ ጠላት እያልኩ ስል የነበርኩ ሰው። ያንን መቀየር የሚችለው እግዚአብሔር አምላክ ብቻ ነው። የናቁችም ወደ እግርሽ ጫማ ይሰግዳሉ፣ ይንበረከካሉ፣ ይሰርካሉ፣ ይሰግዳሉ። ማሂ የሚካኤል በነገራችን ላይ አንድ ነገር ልገረች ማሂ ማንን እንደሚል ታውቂያለሽ? ጽዮንን ነው እስራኤልን ነው እናትዬ እስራኤልን ነው። እንደዛ የሚለው ኢሳይያስ ላይ ትንቢት ከተናገረላት ውጭ ሌላ ነገር የለም። የኔ ውድ አይዞኝ፣ አላስነበቡሽም፣ አላሳወቁሽም። ለዛ ነው የኔ ውድ እና ማንበብ ይጠቅማል። ጽዮን ተብሎ ስም አልተሰጣትም። ስሟ ራሱ አይታወቅም ነበር። መጽሐፍ ቅዱስ ላይ ስሙ አይታወቅም። ብሉይ ኪዳን ላይ ማርያም የሚል ስም ጽዮን የሚባል ስም የሀገር ስም እንጂ የማርያም ስም አይደለም። ጠይቂ፣ ሄጂና የምትፈልጊውን ጠይቂ እናቱ። ስለዚህ መጽሐፍ ቅዱስ ማንበብ የሚጠቅመው ለዚህ ነው። ነው የማርያም ስሟ ጽዮኖ ነው፣ አያውቅም። አያውቅም እናቱ። ስለዚህ መማሩ ጥሩ ነው። አንብቢ ማህዬ፣ ስታነቢ የማህዬ ሚካኤል ልጅ በደንብ አድርጎ መጽሐፍ አይልም። ብሉይ ኪዳን ላይ ማርያም ስሟ አልተጠቀሰም። በትንቢት ከእሷ የሚወለደው እንደሚያድን ነው የሚናገረው ትንቢቱ፣ እንጂ ጽዮን ማርያም ናት ተብለው የሰበኳችሁ የውሸት ስብከት እንደሆነ መጽሐፍ ቅዱስን ያምጡና በማስረጃ ይናገሩ። የለም እና እናት ያይዞኝ እያልኩሽ ሰላማችሁ ብዝት ይበልልኝ። እንደዚህ አይነት ነገሮች ደስ ይሉኛል። እኔ ያንን ነው ምለው ተግባባል። ለዚህ ነው መጽሐፍ ቅዱስ ማንበብ በጣም ጥቅም አለው ምለው ጥቅም ምለው ያ ነው። ካላነበባችሁ ምንም ብሉይ ኪዳን ላይ አንድ ጥቅስ ስለ ማርያም ማርያም ብሎ የተጻፈ ጽዮን ማርያም ናት የሚል አንድ ቦታ የለም። አያስነብቡሽም ምለው፣ ለዛ ሌላ ሰዎችን ሄዳችሁ መጠየቅ። ስለዚህ ሁሌ ማንበብን የመሰለ መልካም ነገር የለም እያልኩሽ ማንበብ ማንበብ በጣም ወሳኝ ነገር ነው። በጣም ሰው ያደርጋል። በተለይ መጽሐፍ ቅዱስን ማንበብ ይቀይራል። እኔ ትንሽ ባነበብኳት እንኳን ዛሬ ቴዲ ከኤርሚሻ ጋር አርጎ ምን ያህል መገለጥ እንዳለ አይታችሁታል። ምን ያህል መገለጥ እንዳለና ግራ እስኪጋቡ እስኪደነግጡ ምን አይነት መገለጥ እንዳመጣው አይታችኋል፣ በዛች ነገር። ስለዚህ ማንበብን የሚጠቅም ነገር ነው እያልኩ ነው የምናገረው። ያ ዛሬ በጣም ብዙ ሰው ግራ እስኪጋባ የሆነ ነገር ነው ያለው። መሪሻል ላክላት ለዛ በቃ። እና ወዴትስ? ኧረ ልትወጪ ነው? ምን ልወጣ ነው? በፎቶ ሆኜ ነው እንጂ አሁን ደግሞ ኧረ ወዲያ በፊት ለፊት ፊልተር የለም። ዛሬ ትንሽ አሞኝ ኃይለኛ ጉንፋን ይዞኝ። ይሁንዬ፣ እሺ። የእኔ ውድ በቃ ሌላ ጊዜ በቪዲዮ ስት ወይ እናወራል። ነገ ትገባል አደል? ነገ አለው። ያ በቃ እንገናኛለን። ይሁንዬ፣ እሺ፣ እናቱ፣ እሺ እና እንደዛ አሁንም ለሌሎቻችሁ ወንድምናቶች የምነግረው ምንድን ነው፣ ጌታ በፍቅር ነው ጌታን በፍቅር ነው እንዳልኳችሁ ተርኒንግ ፖይንት አለ። ተርኒንግ ፖይንት በጣም አለው። እኔን ያረጋጋኝ ጌታ ነው። ማንም አረጋግቶኛ ከምን አስራ አምስት ዓመት የተቸገርኩት ህይወቴ ነበር። ክብሩም ጌታ ይውሰድ። ክብሩም ጌታ ይውሰድ። አስራ አምስት ዓመት የተቸገርኩትን መረጋጋት ማነው የቀየረው? ጌታ ነው የቀየረው። ቻፓ ነው ጊፍት ማ እኔ በየጊዜው በስድቡ ጊዜ እኮ ነው ቻፓ ያለው። እውነት ለመናገር የአንድ ቀኑን አያችሁ እንዴ እንዴ? እኔ ከጂጂ ጋር ጌም ስጫወት የነበረውን ጊፍት አላያችሁትም እንዴ? ከጂጂ ጋር ስጫወት የነበረው ጊፍት እዚህ ጋር ያለውን ሩቡ ሩቡ ጊፍት አልነበረ በእውነትነት ይነኩ እዚህ ጋ የነበረው ግፍት እግዚአብሔር ምስክሬ አንድ ሺህ ብርም አይሞላም። አንድ ሺህ ዶላርም አይሞላም። እዚህ ጋ የነበረው እኔ ጌታን ስቀበል የነበረው ግፍት አንድ ሺህ ብርም እንኳን አይሞላም። ምንድነው? ግራ የገባችሁ የደነገጣችሁት? የገንዘብ ነገር እናንተ ጋ ኮ ነው የሚሰራው እንጂ በጌታማ ስድብ ነው የሚያዋጣው። ሶሻል ሚዲያ ላይ ስድብ ነው የሚያዋጣው። እና በጣም ትደነግጣል። የሆኒ ማኛ ሲሆን ሁልጊዜ ጊዜ የምትደነግጡት ነገር አለ። ሁልጊዜ ከገንዘብ ጋር የምታያ ምንም ነገር ላይ ዮኒ ማኛ ተከፍሎት ነው ይባላል። አሁን የተከፈለልኝ አሁን የተከፈለልኝ የሕይወት ዋጋ ነው። አሁን የተከፈለው የሕይወት ዋጋ ነው። ክርስቶስ የከፈለውን የሕይወት ዋጋ በጣም አድርጌ ቫሊዩ ሰጥቸዋል። መጣችላችሁ ወይ ሰላም ልጅ፣ ታዲያስ? ቅድም እኮ ልክ ላስገባሽ ስል ሌላ ሰው ጋር ገባሽ። አዎ፣ ከዛኔ ደግሞ ሳይክ እንትና ጋር ነበርክ እንዳልክ አ እንዳልክ ጋር ነበር። አሪፍ ነገር ተነጋግረን ከእንዳልክ ጋር እም ብራዘር ጋር ስንገናኝ ወንጌል ነው የምንሰባበቀው ከበፊት እኔና እንዳልክ እንዳልክን እያየሁት ነበርን። አእምሮበት ግን ጌታ የተቀበላችሁ ሰዎች በጣም እያማረባቸው ነው። የምሬ የሆነ አንተ ለራሱ አምሮብሀል፣ እሱ ለራሱ አምሮበታል። በጣም ሰላም ይሰጣል፣ ያረጋጋል። የምታስብ ፍቅር ብቻ ነው። እንትን አሰደበኝ የለ እንትን አንድ ያለኝ የለ ለሰደቡን ሁላ እንጸልያለን እና አለ እኮሱን እኮ ነው የምልሽ ይለያል ጌታ ይለያል ነው የምልሽ ያያያችሁዬንማ በጌታ ነው ማርጋት ረጋት ያለሽ የሚታይሽ ነገር መልካም ነው ስለ ሰዎች የምታስቡ በተለይ በተለይ ለሚጠሉሽ ታዝኝላቸዋለሽ ከመናደድ ይልቅ እኔ እናቱ እንኳን የሚጠላኝን እንዲ ያልተመቸኝ ዘልጠዋል ነበር እንዴ? ና እንዲህ የሚጠላኝ ሰው ጠንድ፣ ምን አገባኝ እኔ የምለው እያየኝ እኮ ምንም ብሎ ከማረገው ሰው የለ፣ ምንም ብሎ የለ። እና ጌታ ይቀይራል፣ ጌታ በጣም ሰላም ይሰጣል። ቤታችሁ ምናምን ተደፋባችሁ አይደል እንዴ?